ሮዛ በሆነ አጋጣሚ እያገኘችው ሰው ስለ ሉሊት የጠየቃትና ከሉሊትን እንደምትሰጠውና ከእሷ ጋር ገንዘብ እንደምትቀበል ቃል የገባችለት አንድ ሞገስ የሚባል ሰው አግኝታለች። ከሱ ሰው ጋር እያለች ደግሞ እናም ከእሱ ጋራ እየተነጋገረች እያለ ከሞገስ ጋራ መደራደር ገንዘብ በጣም በቂ የሆነ ንብረት እንደሚሰጣት ነግሯታል ሞገስ። እናም ይህን ነገር ደግሞ በሆነ አጋጣሚ ሞገስም ወደ ሮዛ ጋር ሲደውል ሮዛ በአጋጣሚ ከባለቤቷ አጠገብ ስለነበር ስልክ ማንሳት አልተመቻትም። ከአንዴም ሁለት ሶስቴ ደጋግሞ ሞከረላት። ስልክሽን አንሺው እንጂ ሲላት፣ ዴብም አይ ችግር የለውም እኔ እናንተ እናውራ መጀመሪያ ትለዋለች። ሞገስም አላስችሎ ሲል ስልክ አልነሳለች ሲል ወደ ቤት ይመጣል። ወደ ቤት ከመጣም በኋላ በር ሲያንኳኳ ሉሊትን እስኪጅና በር ክፈች ማን ነው ይሉና ይልኳታል። ሉሊት ሚዳ በሩን ስትከፍተው ያየችውን ማመን አቅቷታል። እሱ እሱም ራሱ አያትና ወይ ጉድ፣ ሽማግሌውማ እንኳን እኔን አይደለም ፖሊስ ማዞ ቢያስፈልግሽ ሲያንስብሽ ነው አንቺን የመሰለች ብሎ በመገረም ያያታል። ሉሊትም ይቅርታ ምን ፈልገ ነው ማልበል ስትለው አይ ምንም ሲል ይመልስላታል። እናም ሮዛ እና ዴብ ደግሞ በአጋጣሚ ይመጣሉ። በዛን ሰዓት መጥተው አቤት፣ ምንድነው ማንነህ አንተ ሲለው፣ ዴብ አይ የሚሸጥ ቤት አለ ብለውኝ ነበር ወደዚህ ተሳሳስኩ መሰለኝ፣ ይቅርታ ሲል ወሬዎቹን ያስቀይሳል። በዛን መሃል ሉሊትም ዞር ብላ ወደ ውስጥ ትመለሳለች። ግን ደግሞ ዴብ እና ሮዛ ቆመው እያወሩት ነበረ። ሮዛ ስለምታውቀው ዝም አለች። ዴብ ግን ሲያፋጥጠው፣ ይቅርታ፣ ያው ተሳስቼ ተመሳስሎብኝ ነው ወደዚህ የመጣሁት ይላል እሺ ችግር የለውም እኛ ግን የመሸጥም ሆነ ምንም የማለት ሀሳብ ስለሌለን ስለሚሸጥ ቤት አናቅም ይለውና ዴብም ይቅርታ ይልና ጥሎት ይሄዳል ከዛም በአጋጣሚ ዴብ ስልኩ ሲጮህ ስልኩን ለማንሳት ወደ ውስጥ በቃ ስልክ ላንሳው ይልና ዘወር ሲል ሩዛ ተከትለው ትሄድና ሞገስን መታገስ አቅቶ ነው ወይ ስልኩን እኳ ላነሳውልህ ባለቤት አጠገቢ ስለነበረ ነው ስትለው አውቃለሁ ግን ደግሞ ቴክስት ማድረግ ነበር ምክንያቱም ዝም ስትኝ ነው የምኮ፣ ግራ ገባኝ እንዴ ልታታልኝ ነው ወይ ብዬ ነው የመጣሁት። ምክንያቱም ለሌላ ጊዜሽ ግን እንደዚህ ማድረግ አስፈላጊ አይደለም። ስደውልልሽ ማንሳት የማይመችሽ ከሆነ ቴክስት የሆነች ምልክት ነገር ከሰጠሽኝ አቃለሁኝ ይላታል። በጣም ጥሩ እናም በዛን መሀል ደግሞ የእሱ አለቃው ማለትም ሉሊትን የሚፈልጋት ዋናው ይደውልለታል። ቆይ ይህን ስልኬን ማንሳት ይኖርብኛል። ስለዚህ ቆይ ወደዛ ጋሊድና ስልኬን አንስቼ ልምጣ ይልና ስልኩን ያነሳዋል። እና ምን ላይ ደረስክ ብሎ ሲጠይቁት አይ ልጅቷን አግኝተናታል። ግን ደግሞ ያው ባንዴ መንጥቆ ማውጣት ስለማይቻል እየተደራደርን ነው። አንድ እልልት እየሆነች ያለችና ለሷ ያው ገፋ ያለ ገንዘብ ያስፈልጋታል። እናም እሷ ጋር ተደራድረን ሎሊትን በእጅ እናስገባልሃለን። በጣም የምትገርም ልጅ ናት። ቆንጆዬ ልጅ፣ አስተያየት በጣም ነው የምታምረው ሲል ያሞግስለታል። ምን እያልከ ነው ሲሉት፣ ምንም ችግር የለውም ሁሉንም ነገር ለእኔ ተውልኝ። ግን በመሀላችን አንድ ከባድ ሰው አለ እሱም ደግሞ ዴቭ ነው ይለዋል። ግን ለማንኛውም ነገሮችን እናስተካክላለን ብዬ አስባለሁ፣ ለእኔ ተውልኝ ይልና፣ ለማንኛውም እልልቷ እየጠበቀችኝ ስለሆነ እሷ ላጣድፍ ነው ወደ እሷ ጋር ልሄድ ነው ይልና ስልኩን ዘግቶ ይመለሳል። ሲመለስ ሮዛ ቁማ እየጠበቀችው ስለነበር እና ሙሽራውን ምን ማድረግ አለብን ብለው ሲነጋገሩ እይውልሽ አሁን እሷን ማሳመን አለብሽ አንዳንድ ነገሮች ስለ ቤተሰቦቿ መጠየቅ ማሳመን አለብሽ እና ደግሞ ግን እኮ የሆነ ስጦታ ነገር ብንገዛላት ስትል ትጠይቀዋለች ምን ችግር አለው የሚያስፈልጋትን ነገር እንገዛለን ይላታል በጣም ጥሩ ስለዚህ ምክንያቱም ልጅቷን ባንዴ እንደዚህ ነው ብሎ ሳይሆን ማሳመን ያለብን በስጦታን በአንዳንድ ጥቅማጥቅም ነገር ነው ስትለው፣ ሁሉንም ነገር አውቃለሁ ይገባኛል። እሺ በቃ ለማንኛውም፣ ከዚህ በኋላ ግን እንተዋወቅበታለን። እናም ደግሞ ባንቴሮን እንደላከው ታውቅ ስለነበር፣ ባንቴሮን ግን መላክ አልነበረብህም። አሁንም ቢሆን ከዚህ ጨዋታ እንድታስወጣው እፈልጋለሁ። ትዳሬን እየበጠበጠው ያለው እሱ ነው። ትዳሬ ጣፍ ላይ ነው ያለው፣ ሊቆረጥ ነው። እናም ትዳሪ እንፈልገው ነበረ በጣም ነበር የምንፈልገው ትዳሪ፣ ግን ደግሞ ባንቴሮ ነው እንደዚህ ያደረገብኝ እና ባንቴሮ እዚህ ድራማ ውስጥ መውጣት አለበት ስትለው፣ እሱም እንደ አስፈላጊነቱ ይሆናል እሱ ችግር የለውም፣ አንቺ ትክክለኛና ታማኝ ሰው ከሆንሽ አስወጣዋለሁ ይላታል። ባንቴሮ ደግሞ ከጀርባ ሁኖ እያያቸው እየተመለከታቸው ነበር ተደብቆ። እሷም ደግሞ እሺ በቃ ስለዚህ እኔ አሁን ወደ ቤት ልሂድ ትልና ወደ ቤት ስትመለስ ሞገስም ተለይቷት ሄዳል። በዛን መሃል ባቋራጭ መንገድ የሄድና ባንቴሮን ሮዛን ይጠይቃታል። ምን እያደረግሽ ነበር? ምን እያወራች ቆይኔ? ግን አንተን ላለማግኘት ወዴት መሄድ አለብኝ? ስትል ትናገራለች። እኔን በየትም ቦታ ብትሄጅ አታጭኝም፣ በማንኛውም ቦታ አለው አገኘሻለው ይላታል። እናም ምሽም እንደምትፈልገው ከእኔ እባክህን እኔን ተወኝ፣ ስትለው እኮ ምን እያደረግሽ ነበረ? ከሞገስ ጋራ ምን አገናኘሽ? ስለኔስ ምንድን ያወራሽው? ስለኔ ማናውር ያለሽ ሲላት፣ እኔ ስላንተ አላውራም፣ አንተን እየጠበኩህ ነው ያለሁት። ምክንያቱም አንተን የህግ ሰዎች እየፈለጉህ ነው። ስለዚህ ባቴሮ አንተ መጠንቀቅ አለብህ እባክህን። ለአንተ ምነው ጥበቃ ያቆምኩልህ። እኔ ደግሞ እያወራሁኝ ያለሁት ከሞገስ ጋራ ስለ ሉሊት ሽማግሌ ነው። እናሱን እሷን ላገናኘው ና ያው ከሉሊት ባልየት የሚባሉት የሽማግሌው ጋር ገንዘብ መቀበል ነው የምፈልገው ምክንያቱም ሉሊትን አሳልፌ ከሰጠው ባዶውን ሳይሆን በገንዘብ ነው ይላታል። ትለውና ትነግረዋለች ባቴሮን። በጣም ጥሩ፣ ግን አንድ ነገር ልንገርሽ አስረግጭን፣ የምነግርሽ ከእኔ ተደብቀሽ ምንም የምታደርጊው ነገር የለም አታመልጭኝም፣ እያነፈነፍኩ እደርስብሻለሁ ይላታል። ቆይሽ በቃ ብላ በንዴት ጥላው ልትሄድ ስትል የት ነው የምትሄጂው ጥለሽኝ እይልና ሲያስቆማት አሁንም እሺ ምን አድርጊ ነው የምትለኝ ስትለው በአጋጣሚ ሲገዛት አሁንም ለማስቀረት እጇን ሲጠመዝዛት ሞገስ ሲመጣና ወደዛ ዞር በል ብሎ ገፍትሮ ያስለቅቃታል። እሷም ተነስታ ትሄዳለች። ዴብም ስልክ ደውሎ ወደ ፖሊስ ጣቢያ ሲጠይቅ ኢንስፔክተሩም የሚያወራው እንደተቀደሙና አንድ የቀደማቸው ሰው ይነግረዋል። ዴብ ግን በፍጹም ሀገሬ በመጥፎ ሰዎች እንድትነሳ አልፈልግም ይላል።